ጤና ይስጥልን፣ ክቡራን ተመልካችን ተከታዮቼ፣ እንደምን ሰነበታችሁ? የፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ስለ ሀይብሪድ ተሽከርካሪዎች እንነጋገራለን። አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ፣ አስተያየት እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክና ሼር አድርጉ። እንግዲህ በዛሬው ፕሮግራማችን የምናየው ስለ ሃይብሪድ ተሽከርካሪዎች ነው። ሃይብሪድ ማለት ምን ማለት ነው? የሃይብሪድ ተሽከርካሪዎች መቼ ተጀመሩ? የሃይብሪድ ተሽከርካሪዎች ጥቅምና የጎንዮሽ ጉዳታቸውን እናያለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደረጋችሁ አብራችን ቆዩ። ክቡሯን ተመልካች ተከታዮች በመግቢያ እንዳያችሁት የዛሬ ፕሮግራማችን ስለ ሃይብሪድ ነው። ሃይብሪድ ማለት ምን ማለት ነው የሚለውን እኔ ሃይብሪድ ማለት ሁለት ወይም ደግሞ ከሁለት በላይ የሆኑ የተለያዩ ተክሎች፣ እጽዋት ወይ ደግሞ እንስሳት እና የተለያዩ የእህል ዘሮች በማደባለቅ የሚገኝ አዲስ ተክል ወይም ደግሞ እጽዋት፣ እንስሳት እና የተለያዩ የእህል ዘሮች ማለት ነው። ይህም በፊት ከምናገኘው ጥቅም የተሻለ ጥቅም እንዲያስገኙ የተፈጠሩ አዲስ ፍጥረታት ወይ አዲስ እንስሳት ሊሆን ይችላሉ። አዲስ ተክሎች ሊሆን ይችላሉ። አዲስ ምርጥ ዘር ሊሆን ይችላል። እንደዚህ አይነት ነገሮች ምን ይባላሉ? ሃይብሪድ ይባላሉ፣ ወይ ደግሞ ድቅል ወይም ደግሞ ድብልቅ ማለት ነው። ሃይብሪድ ማለት ነው። ወደ ተሽከርካሪ ስንመጣ ሃይብሪድ ቬክል ወይ ደግሞ ሃይብሪድ ተሽከርካሪ ማለት የቤንዚል ወይም ደግሞ የናፍጣ ነዳጅ የሚጠቀሙ ኢንተርናል ኮምበስሽን ኢንጂን እና የኤሌክትሪክ ሃይልን ከባትሪ በማግኘት የሚጠቀምን ሞተር በመታገዝ ከቦታ ወደ ቦታ የሚንቀሳቀስ የተሽከርካሪ አይነት ሲሆን ከሌላው ነዳጅ ብቻ ከሚጠቀሙ የተሽከርካሪ አይነቶች የተሻለ አቅም፣ የተሻለ ምቾት፣ የተሻለ የነዳጅ ፍጆታ እና የተለያዩ ጥቅሞችን እንዲያስገኝ ተደርጎ የተሰራ የተሽከርካሪ አይነት ነው ማለት ነው። ስለዚህ ሃይብሪድ የምንለው ነገር የኤሌክትሪክና የነዳጅ ሞተርን በመጠቀም ከቦታ ወደ ቦታ የሚንቀሳቀስ የተሽከርካሪ አይነት ነው ማለት ነው። ስለዚህ ይሄ የተሽከርካሪ አይነት ሙሉ በሙሉ የነዳጅ ከሆኑ ተሽከርካሪዎች እንዲሁም ሙሉ በሙሉ ኤሌክትሪክ ከሆኑ ተሽከርካሪዎች የተሻለ ነው ማለት ነው። አንደኛ ኤሌክትሪክ መጠቀም ስንፈልግ ኤሌክትሪክ መጠቀም እንችላለን። ነዳጅ መጠቀም ደግሞ ስንፈልግ ነዳጅን መጠቀም እንችላለን ማለት ነው። ስለዚህ ሃይብሪድ ማለት ቅይጥ ወይ ደግሞ ድብልቅ የተሽከርካሪ አይነት ነው ማለት ነው። የሃይብሪድ ተሽከርካሪ እንግዲህ መቼ ተጀመረ ብንል የሃይብሪድ ተሽከርካሪ የተጀመረው እንደ አውሮፓውያን ዘመን አቆጣጠር በ1901 በውቁ ጀርመናዊ የአውቶሞቲቭ ኢንጂነር ፈርዲናንድ ፖርቼ ሲሆን የመጀመሪያው ተሽከርካሪ በፔትሮል ወይ ደግሞ በቤንዚልና በኤሌክትሪክ ሞተር የምትሰራ ተሽከርካሪ ነበረች። ነገር ግን እስከ 1997 የጃፓን ተሽከርካሪ አምራች ቶዮታ ሞተር ኮርፖሬሽን ቶዮታ ፕሪየስ የሚባል የሃይብሪድ ተሽከርካሪ እስኪያመርት ድረስ የሃይብሪድ ተሽከርካሪ በዓለም አቀፍ ገበያ ላይ ታዋቂ አልነበረም ማለት ነው። ይህ ተሽከርካሪ ከተመረተ በኋላ ግን የተለያዩ የተሽከርካሪ አምራች ድርጅቶች አይናቸውን ወደ ሃይብሪድ ተሽከርካሪ በማድረግ እዛው ጃፓን ውስጥ የሚገኘው ተሽከርካሪ አምራች ሆንዳ ሞተር ኮርፖሬሽን ሆንዳ ኢንሳይት የተባለ እንደ ኤሮፓያን ዘመን አቆጣጠር ከ1999 ጀምሮ የሃይብሪድ ተሽከርካሪን ማምረት ጀመረ ማለት ነው። ስለዚህ የሃይብሪድ ተሽከርካሪን በማምረት ከጀርመን ቀጥሎ ወደ ጃፓኖች ሄዷል ማለት ነው። ጃፓኖች በጣም ያመርቱ ነበረ ማለት ነው። ከዛም በመቀጠል የዓለም አቀፉ ገበያ ላይ የነዳጅ ዋጋ እየጨመረ በመምጣቱና የአየር ብከላን መቀነስ በሚል ስትራቴጂ አብዛኛው የኤሽያ የአውሮፓና የሰሜን አሜሪካ ተሽከርካሪ አምራጭ ድርጅቶች ወደ ሀይብሪድ ተሽከርካሪን ወደ ማምረት ገብተዋል ማለት ነው። ስለዚህ የሀይብሪድ ተሽከርካሪ በእንደዚህ አይነት ሁኔታ ተጀምሯል ማለት ነው። በዓለም አቀፍ ገበያ ላይ የሃይብሪድ ተሽከርካሪ በብዛት መመረት ከተጀመረበት እንደ ኤሮፓን አቆጣጠር ከ1997 እስከ አፕሪል 2020 ድረስ በተደረገው ጥናት በዓለም ላይ የ17 ሚሊዮን ተሽከርካሪዎች የተሸጡ ሲሆን ከዚህም ውስጥ ከፍተኛ ድርሻውን የሚወስደው የጃፓኑ ተሽከርካሪ አምራች ድርጅት ቶዮታ ሞተር ኮርፖሬሽን ነው። በዚህም መሰረት እስከ ማርች 2018 ድረስ ብቻ 75 ሚሊዮን ተሽከርካሪ ለዓለም አቀፍ ገበያ አቅርበዋል። በሁለተኝነት ደረጃ ደግሞ የሰሜን የአሜሪካ ተሽከርካሪ አምራች ድርጅቶች በዓለም አቀፍ ገበያ ላይ እስከ ዲሴምበር 2020 ድረስ በተጠና ጥናት 5.8 ሚሊዮን ተሽከርካሪ ለዓለም አቀፍ ገበያ ሲያቀርቡ በሶስተኝነት ደግሞ የአውሮፓ ተሽከርካሪ አምራች ድርጅቶች እስከ ጁላይ 2020 ድረስ 3 ሚሊዮን ተሽከርካሪ ለዓለም አቀፍ ገበያ በማቅረብ የሶስተኝነት ደረጃውን ይዘዋል ማለት ነው። ስለዚህ በዓለም አቀፍ ገበያ ላይ ጃፓኖች የመጀመሪያው ሲሆኑ ሁለተኛ ላይ ሰሜን አሜሪካ፣ ሶስተኛ ላይ ደግሞ የአውሮፓ ተሽከርካሪ አምራቾች በብዛት ሸጠዋል ማለት ነው። በሃይብሪድ ተሽከርካሪ ሽያጭ ላይ ደግሞ ዓለም አቀፍ ገበያውን የተቆጣጠረው የቶዮታ ሞተር ኮርፖሬሽን ሲሆን ከ15 ሚሊዮን በላይ የሌክሰስና የቶዮታ ተሽከርካሪን የሸጠ ሲሆን ከሱ መቀጠል ደግሞ የሆንዳ ሞተር ተሽከርካሪ አምራች 1 ሚሊዮን 350ሺ ዩኒት ተሽከርካሪዎችን በመሸጥ ይከተለዋል። እስከ ሴፕቴምበር 2023 በተደረገው ጥናት የሃይብሪድ ተሽከርካሪ ሽያጭ ደረጃውን ከፍተኛ ሁኔታ የመራው በቶዮታ ሞተር ኮርፖሬሽን የሚመረተው የቶዮታ ፕሪየስ ሌፍት ባክ ሲሆን አምስት ሚሊዮን ዩኒቶችን በመሸጥ በዓለም ላይ መሪነቱን ይዘዋል ማለት ነው። ስለዚህ በተሽከርካሪ አምራች ድርጅቶችና የተሽከርካሪ አይነት ሽያጭ ይህንን ይመስላል ማለት ነው። የሃይብሪድ ተሽከርካሪዎች እንግዲህ የራሳቸውን አድቫንቴጅ እና ዲስአድቫንቴጅ ይኖራቸዋል ማለት ነው። ማንኛውም ነገር እንግዲህ ሲመረት የራሱ የሆነ ጥቅም አለው፣ የራሱ የሆነ የጎንዮሽ ጉዳቶችም ይኖሩታል። የመጀመሪያው ጥቅሞቹን ስናይ የመጀመሪያው ምንድን ነው? ኢምፕሮቭ ፊውል ኢኮኖሚ ነው። የሃይብሪድ ተሽከርካሪ ከነዳጅ ተሽከርካሪ የተሻለ የነዳጅ ፍጆታቸው በጣም አነስተኛ ሲሆን ነዳጅ ቆጣቢም ናቸው ማለት ነው። ኢንጂን ተሽከርካሪዎች በጣም በዛ ቢባል ከ12 እስከ 18 ኪሎ ሜትር የሚሄዱ የሚሄዱ ሲሆን የሃይብሪድ ተሽከርካሪዎች ግን ከ20 እና ከ30 ኪሎ ሜትር በላይ ሊሄዱ ይችላሉ ማለት ነው። ሌላኛው ሎወር ኢሚሽን ነው። የሃይብሪድ ተሽከርካሪ ነዳጅም ኤሌክትሪክም ስለሚጠቀም መርዛማ ጋዞችን በማስወገድ የአየር ብክለትን ይከላከልናል ማለት ነው። ስለዚህ ሁለተኛው አድቫንቴጅ ምንድን ነው ሎወር ኤሚሽን ነው። ሌላኛው ደግሞ ሪቻርጀብል ብሬኪንግ ነው። ከሌሎች ኢንተርናል ኮምበሽን ኢንጂን ወይ ደግሞ አይሲ ኢንጂኖች አንጻር ቁልቁለት ላይ እና ነዳጅ በማንሰጥበት ጊዜ ባትሪውን ሪቻርጅ በማድረግ ወይ ደግሞ የተሽከርካሪው እንቅስቃሴ ባትሪውን ሪቻርጅ በማድረግ ከፍተኛ የሆነ የነዳጅ ፍጆታን የመቀነስ ችሎታ ይኖረዋል። ሌላኛው ፖቴንሻል ታክስ ኢንሴንቲቭ አንድ ፋይናንሻል ቤኔፊት ሃይብሪድ ተሽከርካሪዎች ላይ የታክስ ቅነሳን እንዲሁም ደግሞ የድጎማ የገንዘብ ድጎማ ሊሆን ይችላል። የባንክ ብድር ማመቻቸት ሊሆን ይችላል። እንደዚህ አይነት ነገሮች እንዲበረታታ ያደርጋል አንዳንድ ሀገራት ላይ ማለት ነው። በሀገራችንም ገበያ ላይ እንግዲህ ከነዳጅ በተሻለ ሁኔታ የሀይብሪድ ተሽከርካሪዎች ላይ መንግስት የተሻለ ታክስን እያስከፍለ ወይ ደግሞ አነስተኛ ታክስን የማስከፈል ነገሮች ይታያል ማለት ነው። ሌላኛው ሀይ ሪሴል ቫሊዩ ነው። ከሌሎች የነዳጅ እንዲሁም ኤሌክትሪክ ተሽከርካሪዎች አንጻር መልሶ ለመሸጥ በጣም ተመራጭ ናቸው ማለት ነው። ይህንን እንግዲህ መረጃ የምሰጣችሁ ምንድን ነው በዓለም አቀፍ ገበያውም ያለውን ነገር ነው ማለት ነው። በሀገራችን ብቻ ሳይሆን በተለያዩ ሀገራት ላይ የሃይብሪድ ተሽከርካሪዎች ሪሴል ቫሊያቸው የተሻለ ነው ማለት ነው። ሌላኛው ሚኒመም ኮስት ሜንቴናንስ ነው። የሃይብሪድ ተሽከርካሪዎች በአነስተኛ ፍጥነት ሲሄዱ ኤሌክትሪክ ሞተሩን ስለሚጠቀሙና የነዳጅ ሞተሩ ላይ ጫና ስለማይኖር የጋራጅ ምልልስን በመቀነስ ከፍተኛ የሆነ የጥገና ወጪን ይቀንሱልናል ማለት ነው። ሌላኛው ዲስአድቫንቴጃቸውን ደግሞ ስናይ ሃየር አፕፍሮንት ኮስት ነው። ከነዳጅ ተሽከርካሪ ወይ ደግሞ ከኤሌክትሪክ ተሽከርካሪ አንፃር ለግዢ ወይ ደግሞ ተሽከርካሪዎቹን መግዛት ስንፈልግ ከፍተኛ የሆነ ወጪ ሊኖራቸው ይችላል፣ ወይ ደግሞ ከፍተኛ ዋጋ ይኖራቸዋል። ሌላኛው ፖቴንሻሊ ሃይር ኢንሹራንስ ፕሪሚየም ነው። በተለይ በሌሎች ሀገሮች እኛ ሀገር እንኳን አስገዳጅ ሙሉ ኢንሹራንስ ላይኖር ይችላል። ያለው አስገዳጅ የሶስተኛ ወገን ኢንሹራንስ ነው። በሌሎች ሀገሮች ላይ ግን ሙሉ ኢንሹራንስ መግባት ስለሚኖርብን ሀይር ኢንሹራንስ ፕሪሚየም ማስቀመጥ ይኖርብናል ወይ ደግሞ ተቀማጩ ከፍ ይላል ማለት ነው። ስለዚህ ይሄን እንደ ዲስ አድቫንቴጅ እናያለን። ሌላኛው ወይት ነው። የሀይብሪድ ተሽከርካሪዎች ኤሌክትሪክ ሞተር፣ ባትሪ ፓርክ፣ እንዲሁም ደግሞ ኢንተርናል ኮምበሽን ኢንጂን፣ ትራንስሚሽን ሲስተም ስላላቸው ከፍተኛ የሆነ ክብደት ሊኖራቸው ይችላል። ሌላኛው ባትሪ ሪፕሌስመንት ኮስት ነው። የሀይብሪድ ተሽከርካሪዎች ላይ እንደተመረቱበት አይነት የተለያየ የባትሪ ፓክ ሳይዝ ይኖራቸዋል ማለት ነው። ስለዚህ ይሄ ባትሪ እንግዲህ በሚያረጅበት ጊዜ ወይ ደግሞ የአገልግሎት ጊዜ በሚያልቅበት ጊዜ ለመቀየር ከፍተኛ ወጪ ሊያስወጣን ይችላል። ሌላኛው ደግሞ አብዛኛውን ጊዜ ብልሽት ሁኔታቸው በጣም አነስተኛ ነው። ነገር ግን ብልሽት ሲያጋጥም ኮምፕሌክስ የሆነ ሪፔር ኮስት ወይ ደግሞ ኮምፕሌክስ የሆነ የጥገ የሚያዳና ሁኔታ ሊኖራቸው ይችላል። ሌላኛው ዲፔንደንሲ ኦን ኤሌክትሪሲቲ ነው። የሃይብሪድ ተሽከርካሪዎች እንደ አምራች ድርጅቱ አይነት ወይ ደግሞ እንደ ተሽከርካሪው አመራረት አንዳንዶቹ ኤሌክትሪክ ላይ ጥገኛ የሆኑ ይኖራል። ለምሳሌ ፕላጊን ሃይብሪድ የምንለው የሃይብሪድ ተሽከርካሪ አይነት ኤሌክትሪክ ማግኘት ይኖርበታል። ሌላኛው ፉል ሃይብሪድ የምንለውም ኤሌክትሪክ ሊኖረው ይገባል ማለት ነው። አብዛኞቹ ኤሌክትሪክ ባይኖራቸው መንቀሳቀስ ቢችሉም ኤሌክትሪክ ሳይኖራቸው ስናሽከረክር ግን የነዳጅ ፍጆታቸው ከፍ እያለ ሄዳል። አብዛኛው ሎድ ወደ ኢንተርናል ኮምበሽን ኢንጂኑ ይሄዳል ማለት ነው። ስለዚህ በኤሌክትሪክ ዲፔንደንት ናቸው ማለት ነው። ስለዚህ ጥቅምና ጉዳታቸው ይህንን ይመስላል ማለት ነው። ክቡራን ተመልካቾችና ተከታዮቼ እንዳያችሁት እንግዲህ በዛሬው ፕሮግራማችን ያየነው ስለ ሃይብሪድ ተሽከርካሪዎች ነው። ሃይብሪድ ተሽከርካሪዎች ምንድን ናቸው? ሃይብሪድ ተሽከርካሪዎች እንዴት ይሰራሉ? ሃይብሪድ ተሽከርካሪዎች መቼ ተፈጠሩ? ጥቅማቸውን፣ ጉዳታቸውን፣ በዓለም አቀፍ ገበያ ላይ እንዲሁም በተለያዩ ሀገራት ላይ በምን እንዴት ተሸጡ፣ እንዴትስ ሊታወቁ ቻሉ በሚል ርዕስ ያዘጋጀውላችሁ ትምህርታዊ ፕሮግራም ይሄንን ይመስላል ማለት ነው። በቀጣይ እንግዲህ የሀይብሪድ ተሽከርካሪ አይነቶችን እናያለን ማለት ነው። እስከዛው ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማለት ቤተሰብ ሁኑ። የተለያዩ ቪዲዮችን በመለቀበት ሰዓት ኖቲፊኬሽን ደርሳችሁ የደወል ምልክቷን ተጫኑ። ይህ ስልጠና ጠቃሚ ሆኖ ካገኛችሁ ለሌሎች ሼር አድርጉ፣ ላይክ አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆዩኝ።